እኔ እኮ ብቸኝነት አፉን ከፍቶ ሊውጠኝ ነው ብላም ስትላት ነበረ። ከዛም ብዙ ብዙ ነገር እያወራች ከህቷ ጋር እያለ በአጋጣሚ እምሩ ወደ ቤቷ አመራች። አንኳኩታም ከቤት ገባች። ሰኒ ግን ምን ሆነሽ ነው አልታወቀሽም፣ በጣም እኮ ጠፍተሻል ብላም ጠየቀቻት። አዎ እኔ እኮ ሰሞኑን ጠፍቻለሁ፣ ፍቅር ውስጥ ስለሆናችሁ እናንተንም ቢዚ አላደርጋችሁም ብዬ ነው ብላም በዛው እያወሩ ነበረ። ምን ሆነሽ ነው ግን? በር እኮ ክፍት ነው ብላም ጠይቃታለች። አይ ሳንፋው ሰሞኑን ጠበል ቀመሽ እያሉኝ እየጠሩኝ ነበረ። ከዛ ቆየቸ ስመለስ በአጋጣሚ በሩን አልዘጋሁትም ብላና አንቺማ እየዞርሽ ድግሱን ትበያለሽ አለቻት። እምሩም ድግሱን እየበላሽ ብላ ስለ ቅጥነቷም እየነገረቻት ነበረ። በይ አሁን ጽናት እየጠበቀችን ነው እኔ ሄድ ብላ ይዛት ሄደች። ይዛት ከሄደች በኋላ ምንሽ ነው የጠፋሽ ብለው ሲያፋጥጧትም ነበረ። ሰኑም እኔ እኮ አሁን ባለትዳር ናችሁ እናንተን ማስጨነቅ አልፈለግኩም ትላቸዋለች። አሁን እኮ እግዚአብሔር የፈቀደው ስለ አንቺ የሚያስብልሽ ሰው ከተገኘ ምንም አይሉም። አይ ቢሆንም ሴት ልጅ ወጣ ወጣ ስትል ወንድ ልጅ አይወድም እያለች በዛውም ምክር እየለገሰቻቸው ነበረ። ጽናትም እባክሽን የኔ ጊዜ እኮ ብዙ ዋጋ ከፍለሽልኛል፣ አሁን እኮ ከጎንሽ ሊሆን ይገባል እያልቻትም ነበረ። በሌላ በኩል ደግሞ ኪራና ናሆሜ ተገናኝተው ነበረ። ከተገናኙም በኋላ አንተ ና እያሉኝ እየረበሹ ነው፣ ምን ሆኖ ማትመጣ እያሉም እየተቆጡ ነው ይላል። አይ አሁን እኮ ህይወት አጓጊ ሁናለች ይላል ኪራ ህይወት እኮ በጣም አጓጊ የሆነች ነው። ከአሁን እኮ ከቤትም በናፈቅ ጀምር ያለው ይለዋል። ቤት ሳይሆን የናፈቀ ከቤት ያለው ሰው የናፈቀህም እያለው ነበረ። አዎ ሴት ልጅ ካፈቀረች እኮ ምንም ነገር መቀየር አፍርሳ መስራትም ትችላለች እያለው ነበረ። አንተ መቸ ነው የፍቅር መካሪ የሆነው? ዘንድሮ ልበልሃ ምን አያሉም በዘው ቀልዳቸውን ቀጥለዋል። ኪራም አሁን ደስተኛ እንደሆነና ምንም ነገር ጽናትን ማስከፋት እንደማይፈልግ ለናሆሜ ቃል እየገባለት ነበር። ናሆሜም አንተ ለአንተ ብላ ብዙ ነገር ጽናት ዋጋ ከፍላለችና ከዚህ በኋላ ያለፈው እንዳይደገም አደራ ብሎም እያስጠነቀቀው ይገኛል። ሰኔን ጽናት እናምሩ ስለ ራሷ እንድትነግራቸው ጠየቋት። ምኑን ብዬ ምኑን ልንገራችሁ እያለች ነበረ። መጨረሻ ላይም ካጨናነቋት በኋላ ጽናት፣ እኔ እኮ ለአንቺ ችግር መፍትሔ አላገኘሁም። የኔ ጊዜ እኮ አንቺ ነበርሽ፣ ስራሽን ትተሽ መጠሽ ችግሬን ችግሬ ብለሽ የምትጋሪልኝ። አሁን ግን ለአንቺ መድረስ አልቻልሁም። እባክሽን ስለ ራስሽ ንገሪንና መፍትሔውን እኛ እንፈልገዋለን። እያሉም እየጠየቋት ነበረ። ከዛም ስለ ራሷ አባቷ እንደሞተባትና እህቷ በብቸኝነት እንዳሳደገቻት ጽናትና ምሩም ሂስትሪዋን ከተናገረች በኋላ ወስደው ሰኒ መኝታ ቤት አስተኝተዋትም ነበር። አስተኝተዋትም ኩሽና ተመልሰው መጠው ስለ ሰኒ እያወሩ ነበረ። ሰኒን ሳቋን መመለስ አለብን እያሉም ነው። ጽናት እኔ በሌለኝ ሰዓት፣ ችግር በደረሰብኝ ሰዓት አብልተኝ፣ አጠጥተኝ፣ መኝታ ቤቷ አስተኝተኝ ተንከባክበኛለች። እኔ በዚህ ጊዜ ለሷ መድረስ አለብኝ እያለች ጽናት ራሷንም ትወቅሳለች፣ ራሷንም እየመከረች ትገኛለች። አዎ ብላለች፣ ስለሷ አውርተን አንጨርስም፣ በጣም መልካም ሰው ስለዚህ እሷን ልናግዛት ሳቋንም ልንመልስላት ይገባን እያሉ እየተመካከሩ ነበረ። ኪራና ናሆሜ ከነጽናት ቤት መጡ። እነ ጽናት ቤት ከመጡም በኋላ ሳሎን ላይ ጽንድ ጽንድ ሁነው ተቀምጠው ነበረ። ያሚስቱን ይዞ ያሚስቱም ይዞ ተቀምጦ ነበረ። ስለው በዛውም በመሃል ስለ ፍቅር እያወሩ ነበረ። እምሩ በጣም እንደቀናች የቅናት መንፈስ እንደሚታይባት ኪራ እየተናገርም ነበረ። መንገድ ላይ እኮ ሴቶቹ አላሳልፈው አሉ። ደግሞም ሴቶቹ ናቸው እያለችም እያወራች ነበር። ናሆሜም እምሩዬ፣ አሁን የኔ ንግስት አንቺ ብቻ ነሽ። ጥሎብኝ ሴቶችን እወዳለሁ፣ ግን አሁን ያንቺ ነኝ። ማንም አይወስድብሽም እያለ ተስፋ ሰጣት። እምሩም አዎ በጣም ቀንቻለሁ፣ ግን ምን ማድረግ ይቻላል እያለች በፍቅር አይን እያየችው ነበረ። ከዛም ሰኒ በመሀላቸው አቋርጣ መጣች። ሰኒም አንቺ ድሮም የፍቅር መቀስ ነች ሲሏት በአጋጣሚ ተሎ ተናደደች፣ እናወጣ ሄደች። ኩርሲዋን ይዛም ውጭ ላይ ተቀምጣም ነበረ። ጽናትና እምሩም ተከታትለዋት ወጡ። ወንዶችም ሙድ ይዘውባቸው ነበረ። እንዴት ግን ሴቶቹ ምን ሆኖ ነው እንደዚህ የሚሆኑ? ውጭ ላይ ትንሽ ታወሩ በኋላ እኔ እኮ አላኮረፉ ምን ሆናችሁ፣ ጥላችኋቸው መጣችሁ ብላ ጠየቀቻቸው። ከዛም በሉ ምግብ እናቅርብ ተባብለው ኩሽና ሶስቱም ገብተው ነበረ። እኔ እኮ ላግዛችሁ አይደለም የው ቃል አቀብላችሁ ብዬ ነው እያለች ኩሽና ላይ ተቀምጣም እያወራቻቸው ነበረ። እኔ አስባችሁታል ምግብ ሰርቼ ምን ብዬ እኔ እኔ አልችልም። አምሩ ደግሞ አይ አንቺ ኮ ፍቅሩን ስላላወቅሽ ነው፣ ፍቅር ከያዘሽ ኮ የማሰሪው ምንም ነገር የለም እያሉ እየተሳሳቁም ነበረ ኩሽና ላይ በሚያወሩበት ሰዓትም፣ ጽናት ጭንቀት ውስጥ ነበረች። አደገኛ የሆነ ሀሳብ ውስጥም ነበረች። እባክህን ፈጣሪ የኔን ደስታ የመለስ የእሷንም ደስታ መልስልኝ። ከሰዓታቶች በፊት ስታለቅስ ነበረ፣ አሁን ግን እንዲሁ በፈገግታ ታጅባለች እያለችም ነበረ እባክህን ፈጣሪ ብላም ፈጣሪ ዋለምን አላታለች። ምን ሆነሽ ነው ስራ እንዳጣ ሰው አይንሽን አፍጥጠሻል? እያየሽኝ ምን ላድርግ? ስራ ያጣ ሰው ምንድን ነው የሚያደርገው ብላም ጠየቀቻት። አንቺ እኮ የምትይው ነገር አታጭምም አለቻት። ስራ ያጣው ያጣ ሰው እኮ በየፖሉ ስራ ፍለጋ ስለሚንከራተት እንዲሁ ነው አፍጦ የሚውለው ብላም ተረትም ነገረቻት። በመሀልም ናሆም የመጣና እኔ እኮ ወሬውን ታዳምቃለች እንጂ ስራ ትሰራም ብያችኋለሁ አላት። ይህን ልጅ አንድ በዩ ብላት ነበረ። አንድ ብላም እምሩ ጀምራለች። ከዛም ተያይዘው ወደ ሳሎን ሄደውም ነበር። ለሃናም ያሸኛኘት ፕሮግራም ተደርጎላት ነበር። ሳሎን ከሄዱ በኋላ ቡና አፍልተው ሰኒ ነበረች ቡናውን ያፈላችው። ከዛም ጨዋታቸው በጣም ደርቶ ነበረ። ከዚህ በፊት ኪራና ጽናት ያሳለፉትን እያስታወሱ ነበረ። ሰውዬሽን አሳርፊው እያለችም ነበረ። እምሩም አንተ ሰውዬ ረፍ እያለች ነበረ። ሀናም እኔ ሰውዬ ሰውዬ ስትሉ ምን ትዝ እንዳለይ ታውቃላችሁ ብላ ጠየቀቻቸው። ምን ትዝ አለሽ ብለው ሲሏት ጽናት ኪራና ጽናት እንደዚህ ነበር የሚባባሉ ከዚህ በፊት ተጣልተው እያለ እንደዚህ ነበር የሚባባሉት። ሰውዬ ሰውዬ ሴትዮ ነበር የሚባባሉት። አሁን ግን ሕይወት ተቀይሯል ብላ ጨዋታ በዛው ቀጠለች። ናሆሜም ጽናት መጥፎ እንደሆነች እና ተደባዳቢም እንደሆነች እየተናገረ ነበር። በመሀል ምንድን ነው የተደበቀ ነገር አለ ያለች ነበር። ሰኒ ሰኒ፣ እባክህን ንገሬ ናሆሜ፣ ምንድን ነው የተደበቀ ነገር ብላ ማፋጠጠችው። ጽናት እኮ ደብድበኛለች ብሎም ተናገረ። ምን ነገር አልፈለገም ነበር፣ ግን ሰኒ በጣም ስላኮረፈች ነግሯታል። እንዲህ እንዲህ እያለ ፕሮግራሙ በዚህ ተጠናቀቀ። እነሱም ኩሽና ከሄዱ በኋላ ከዚህ በኋላ ወደ ቤታችን ሊኔር ነው አሏት ጽናትን። ጽናትም እኔ ቤት ደሩ፣ እኔ እኮ ሌላ ነገር ለምኛችሁ አላቅም፣ ለምን ዛሬ እንኳን አብረን አናርም? ማለቻቸው። እኛ አናርም እንሄዳለን ሲሏት ፊልም እኮ አለ አለቻቸው። ፊልም አለ ብለው ተመሰጡና ወደ ሳሎን ሄደው ጥንድ ጥንድ ሆነው ለባብሰውም ሳሎን ተቀምጠው ነበረ። ለባብሰው ከተቀመጡ በኋላ ሰኒ ብቻዋን መሀል ላይ ነበረች። ሰኒም እኔ እናንተ እንደዚህ ፍቅር ፍቅር እየተጫወታችሁ የፍቅር ፊልም ከሆነ ከእናንተ ጋር ማየት አልፈልግም ብላ ቃወጣቸው። እነሱም ተገረሙ። እኛን ከፍተዋለን አንቺ ቁጭ ብለሽ እየምን ችግር አለው እያሏት ነበር። እናንተ ወደ መኝታ ቤታችሁ ግቡ፣ እኔ ፊልሙን ለራሴ አየዋለሁ እያለቻቸውም ነበረ። የተወደዳችሁ የቻናሌ ቤተሰቦች የዛሬ ፕሮግራማችን ከዚህ ጋር ተጠናቀቀ። ሰላም ጤና ፍቅር ለየቱ ቤተሰቦች የተመኘሁኝ። ቀጣይ ደግሞ ክፍል ስልሳ አራትን ይዘን እስከምንመጣ ድረስ ሰላም ሰንብቱልኝ።